እውነት ለመናገር ተመችቶን አይደለም። እኛ ብዙ ብዙ ጫና እንትን ብሎ ግን አሳልፈ ነው። እኚህ ብርቱ ናት። አዳነች ካሳ ይባላሉ። በወላይታ ሶዶ ዩኒቨርሲቲ ቴክኖሎጂ ካምፓስ ውስጥ በተማሪዎች ምገባ ክፍል የወጥ ቤት ሰራተኝነት ያለፉትን 12 ዓመታት የተለያዩ ጫናዎችን ተቋቁመው ያለመታከት ያገለገሉና እስካሁንም እያገለገሉ የሚገኙ ጠንካራ እናት ናቸው። ታዲያ ይህንን እናታዊ ጥንካሬ በየጊዜው የሚፈትን ችግር ለአመታት የነበረና አሁንም ሙሉ በሙሉ ያልተቀረፈ ለወጥ ማብሰያነት የሚጠቀሙበት ማገዶ የፈጠረው ጭስ ነው። ብዙ ነገር ነው ያሳለፍ ነው። ግን አሁንም አንዳንዴን እንጨት ወጥ ቤት ስትመጣ ውሃ የሆነ እንጨት ይመጣል። ያው እንጀራችን ስለሆነ እንሰርተን ለተማሪዎች ያው እናደርሳለን። ቢመቸንም ባይመቸንም የሆነ ሆነን ብቻ አድርሰን ለነሱ እናቀርባለን። ተመልካቾቻችን አሁን የምንገኘው በወላይታ ሶርዶ ዩኒቨርሲቲ ቴክኖሎጂ ካምፓስ እንግዲህ፣ ከአራት ሺህ በላይ ለሚሆኑ ተማሪዎች ቁርስ፣ ምሳ፣ እራት የምግብ አገልግሎት የሚሰጠው በተለይ ይሄ ወጥ የሚሰራበት ክፍል ውስጥ ነው። እዚህ እንደምትመለከቱት እንግዲህ ለተማሪው ምገባ የሚሆኑ የተለያዩ ወጦች እዚህ ነው የሚከወኑት። ነገር ግን እዚህ እንደምትመለከቱት ምግቦች ሲሰሩ ወይም ወጡ ሲሰራ በአብዛኛው በተለምዶ በዘለማድ የምንሰራበት የእንጨት ኃይል ስለሆነ ለብዙ እናቶች ጤና እጅግ በጣም አዳጋች እንደሆነ ተመልክተናል። ብዙ እናቶች እዚህ ይሰራሉ። ነገር ግን እናቶች ዓይናቸውም እያለቀሰ ጭሱም እየጎዳቸው ነው። አንዳንዴ እንጨቱ እርጥብ ይሆናል። እንደምታዩት ደግሞ ይኸው ምድጃም የለንም መሬት ላይ ነው የምንሰራው። ሰዓቱ ደግሞ ያቃጥላቸዋል እየተጎዱ ነው። እናታችን ዓይኔን አሁን ምንም ነገር እኔ አሁን መጽሐፍ ምናምን ለማንበብ እንኳን እኔ አይታይም ሆነ መነጽር፣ በመነጽር ምናልባት ከሆነ ነው እንጂ አያሳይም። ዓይናችን እንዲህ ኩባ እያንበል ነው። ብዙ ሰዎች ሳንባ የሚታመሙ ሰዎችም አሉ። ሞቶም ደግሞ የወጡ እየቀሩ ሰዎችም አሉ። ሚሱማ በጣም ይጎዳናል። አንደኛ ያስለናል፣ ሳምባ ላይ ችግር ያመጣል። ለእኛ አይናችን ላይ በተለይ አይናችን ላይ አይናችን ላይ ችግር ያመጣል፣ ያፍነናል። ብዙ እናቶች አሁን ታማሚ ሆነዋል፣ ታማሚ ሆነዋል። ስለዚህ ይሄ ለእኛ ቢቀየርልኝ በእርግጥም ከዛሬ ሰባት ዓመታት በፊት ማለትም ዩኒቨርስቲው ከ2010 ጀምሮ የምገባ አገልግሎቱን ለማዘመን እንጀራን ከተቋሙ ውጪ በኤሌክትሪክ ማስጋገር ቢጀምርም የወጥ ቤቱ ብሎም ሰላሳ የሚደርሱ እናቶች የእድሉ ተጠቃሚ ያለመሆናቸው አሁንም በዚሁ ስቃይ ውስጥ እንዲቀጥሉ አስገድደዋል። እንጀራው ትንሽ በኤሌክትሪካል ድሮ በእንጨት ነበረ፣ አሁን ወደ ኤሌክትሪክ ተቀይሯል። ነገር ግን ያልተቀየረው አሁን የወጥ ነው፣ ወጥ እናቶች በጣም እየተሰቃዩ ያሉበት እርጥብ እንጨት በደረቅ እንጨት ይሁን፣ ከኩሽናውም አንጻር ዘመናዊ ያልሆነ ነገር ነው እና ትንሽ በጭስ የሚታፍስ በእንጨት ነው። ጠቅለል ባለመልኩ እየተጠቀሙ ያሉት በእንጨት ነው። አንድ ጊዜ ደረቅ ያመጣሉ፣ አንድ ጊዜ እርጥብ ያመጣሉ። መቼም በቀለኛ እንጃ። ብዙ ተመችቶናል ለማለት በጣም ይከብዳል። እንግዲህ ከዚህ ወደፊት እየተሻሻለ ይመጣል የሚሆን ይሆናል። እንግዲህ የወደፊቱን ነው። በእርግጥም በዚህን መሰል ችግር ውስጥ ቢሆን ኃላፊነትን በአግባቡ መወጣት የሰርክ ስራቸው የሆኑት እንደ እናት አዳነች ያሉ የወጥ ቤት ባለሙያዎች በዚህ መልኩ ነገን በሙሉ ተስፋ መጠበቅ እንዲችሉ አሁን ላይ አቅም የሆናቸው የኤሌክትሪክ ኃይል አቅርቦት እነሆ ከግቢያቸው ደርሷል። በተለይም የውሃና ኤነርጂ ሚኒስቴር ከወላይታ ሶዶ ዩኒቨርሲቲና ከሌሎች አጋሪ ልማት ድርጅቶች ጋር በመተባበር በአማራጭ የኤነርጂ ልማቱ ዘርፍ ያስገነቡት በዓይነቱ የመጀመሪያ የሆነው የተቋማት ባዮጋዝ አሁን ላይ ተመርቆ ተጠይቆ ወደ ስራው ገብቷል። ይህም ባዮጋዙ ለአመታት በጭስ ለተሰቃዩት እነዚህ እናቶች አዲስ ተስፋን ይዞ መጥቷል። ባዮጋዝ ይሰራል የተባለው በዱሮ ነበረ። ባዮጋዝ ይሰራል ተብሎ የታቀደው ግን አሁን ተግባራዊ ላይ ሆኗል። እንግዲህ እኛ ያው ስራው ስንሰራ እንግዲህ ለእኛ ጥሩ ነገር ያመጣልናል ብለን ተስፋ እናደርጋለን አለው እናቶች እና ህጻናት ብዙ ጊዜ ለሪስፓይተሪ ሲስተም ወይም ለመተመሻ አካል በሽታዎችና ለትራኮማ እንዲጋለጡ ያደርጋቸዋል። በተማሳይ መልኩ ደግሞ የአየር ንብረት ለውጥ ላይ ከፍተኛ የሆነ ንትሽ ይኖራል። ምክንያቱም የካርቦን ዳይኦክሲድ ኢሚሽኑ ከፍተኛ የሆነ የግሪንሃውስ ጋዝ ኢሚሽን ስለሚጨምር ያንን ደግሞ ለአጠቃላይ የአየር ንብረት ለውጥ ኔጌቲቭ የሆነ ኢምፓክት አለ። ስለዚህ ይህ ሁኔታ መቀየር አለብን ነው ምን በማድረግ ንጹሁና ሰስቴነብል የሆኑ የኢነርጂ ምንጮችን በመጠቀም ከዛ ውስጥ አንዱ ባዮጋዝ ሀገራችን ብዙ የእንስሳት ሀብት ያለበት ሀገር ነው። ከዛም ተያይዞ እንግዲህ የባዮጋዝ ቴክኖሎጂ ምቹ ሁኔታ ሊፈጥር የሚችል ነገሮች የሚታዩበት ሀገር ነው። ከዚህ አንጻር እንግዲህ ለባለፉት ዓመታት ቁጥራቸው እጅግ በርካታ ወደ 48 ሺህ የሚሆኑ የባዮጋዝ የቤተሰብ ባዮጋዞች ገንብተን ጥቅም ላይ አውለናል። ነገር ግን ለትልልቅ ተቋማት የባዮጋዝ ቴክኖሎጂዎች እምብዛም ሲስፋፉ አይታዩም ነበር። ከዚህ ቀደም እንግዲህ ስንጠቀም የነበረው የባዮጋዝ መጠን ቮሊም በአማካይ ከአራት እስ በአማካይ እስከ ስምንት ሜትር ኪው ነበር። አሁን ግን ዛሬ እንደምታዩት ያው ይሄ እንደሚያሳየው 300 ሜትር ኪዩብ 300 ሜትር ኪዩብ ባዮጋዝ ጀሬት ማድረግ ጀምራል። ይሄ በዓይነቱ ኢትዮጵያ ውስጥ የመጀመሪያ ነው። ይህ ብቻ አይደለም፣ ይህም ባዮጋዝ በዋናነት የምንጠቀመው ለኤሌክትሪክሲቲ ነው። ይህ በኢትዮጵያ ለመጀመሪያ በኢትዮጵያ ታሪክ ውስጥ ለመጀመሪያ ከባዮጋዝ ኤሌክትሪክሲ ስና መነጭ የመጀመሪያ ነው የሆነ ማለት ነው። ይህ በዓይነቱ ልዩ የሆነው ባዮጋዝን ለኤሌክትሪክ ኃይል የሚያውለው ፕሮጀክት በእርግጥም ንጹሕና ታዳሽ የሆነውን የኤሌክትሪክ ኃይል በመጠቀም አሁን ላይ በዩኒቨርሲቲ ውስጥ ዘርፈ ብዙ ጠቀሜታዎች እንዲሰጥም እየተሰራበት ይገኛል። በአሁኑ ሰዓት የሙቀት ጭምር መጨመሩ ክላይሜት ቼንጅ ካርቦን ዳይኦክሳይድ መጨመሩና መጨመሩ ሌሎች ቶክሲክ ጋዞች ወደ አየር ካለው አካባቢዊ ችግር የተነሳ ስለሆነ ያንን የሚያስተካክል ክሊን እና ግሪን ኢንቫይሮንመንት የሚፈጥር ነው በመጀመሪያ። ከዛ በመቀጠል ቴክኖሎጂም አዲስ ነው። ከዚህ ከሶሊድ ከጋዝ ወደ ኤሌክትሪክ ፓወር የሚቀይር አጠቃላይ ሁለት መቶ ኪሎዋት ማመንጨት የሚችል ማብራት ኃይል የሚሰጥ ነው። እንደምታዩት የ300 ሜትር ኪዩብ የሚሆን የባዮጋዝ ማብለያ ያለ፣ እዛ ከተብላላ በኋላ ሚቴን የሚለውን ጋዝ ይሰጠናል። ያ ሚቴን ጋዝ ተጣርቶ ሃይድሮጂን ሰልፋይድ፣ ካርበን ዳክሳይድ፣ የውሃ ቬፐር የመሳሰሉት ከተጣሩ በኋላ ጄኔሬተሩን በማንቀሳቀስ እንደ ፊውል ሆኖ በማንቀሳቀስ ኤሌክትሪክ የሚመነጭበት ሂደት ነው። ይሄውም እንግዲህ ወደ 25 ኪሎዋት የሚያመነጭ ኤሌክትሪክ የሚያመነጭ ጄኔሬተር አብሮ ተገጥሟል። በአሁን በትንሹ ወደ 20 ኪሎ ዋት ኤሌክትሪክስ ያመለጨ ነው። ቅድም ስንጎኝ እንደነበረው ይሄ ለተማሪዎች ካፍቴሪያ ምግብ ማብሰያነት ለተማሪዎች ላይብራሪ፣ ምክንያቱም መብራት በማይኖርበት ወቅት ብዙውን ጊዜ ተማሪዎች ለከፍተኛ የሆነ የስነ ልቦና ችግር ይጋለጣል። ያን ከማድረግ አንጻር መብራት ሲኖር መብራት ሲጠፋ፣ ይህንን ባዮጋዝ በመጠቀም እንዲያጠኑም ለፈተና እንዲዘጋጁ ጭምር ያደርጋቸዋል። ስለዚህ ጠቀሜታው በርካታ ነው ማለት ነው በዛሉ ልክ ቅድም እንዳያችሁ ካፍቴሪያ አካባቢ ለእንጀራ መጋገሪያ ያገለግላል ነው። 300 ሜትር ኪዩብ ነው ጋዙ። እንደገና ደግሞ ጀኔሬተሩ ስሪፌዝ ነው። ያን ስሪፌዝ እንግዲ እንግዲያው ምንድነው እኛ ያረግ ነው የሙከራ ስርጭት እያረግን ያለ ነው። አሁን አንደኛ እዚህ ጋር እንደምታየው ምጣዶች አሉ ሁለት ምጣዶች አሉ። ምንድነው ስድስት ምጣድ መስጠት ይችላል። ለስድስት ምጣድ ማለት ነው። አንድ ምጣድ 3.5 ኪሎ ዋት ነው። አሁን እነዚህ ወደ ስድስት ስንሰጣቸው ከዛ የሚመጣው ጀኔሬተር እንደገና ደግሞ እዚህ ለመመገቢያው ክፍል ብርሃን ሰጥተናል። ያው መብራት ለላይት እንዲጠቀሙ ሰጥተናል። ባዮጋዝ ኤሌክትሪክ ማመንጫው እንግዲህ በዚህ በዩኒቨርሲቲ ውስጥ ከፍተኛ ማገዶ ይጠቀማሉ። እንደ ሀገርም እንግዲህ አንድ ትልቅ ማሳያ ነው ብለን በዚህ በወላይታ ሶዶ ዩኒቨርሲቲ ገንብተናል። ማገዶን በመተካት በተለይ ምግብ ለማብሰል እንጀራ ለመጋገር ያለውን ኤነርጂ ሸፍኖ ለመስራት የራሱን የሆነ አስተዋጽኦ ማድረግ ይችላል። መጀመሪያ በእንጨት እየተሰቃዩ ነበረ ሴቶች እናቶች። አሁን ደግሞ ይሄ ኤሌክትሪክ መጥቷል። ከዛ የተሻለ ደግሞ በባዮጋዝ እንዲሁም ይሄ በዚህ ብቀጥል፣ ሰራተኞች ደግሞ የተሻሉ እንዱም ስራ እንዲሁም የተሻለ በቃ ይሄን ለማደግ አለ አይደል? በጣም ቆንጆ ሆኖ እንዲህ በዚህ ብቀጥሉ፣ ከጭስም ከምንም ከድካምም ነጻ ሆኖ ብሰሩ በጣም መልካም ነው። በዚህ ብቀጥል ደስ ይለኛል። ከዚህ ባሻገርም ፕሮጀክቱ በዋናው የኤሌክትሪክ መስመር መቆራረጥ የተነሳ በየጊዜው ይደርስ የነበረውን ችግር በዘለቂታው መፍታት ያስቻለ ብሎም ይጠፋ የነበረውን የሕዝብና የሀገር ሀብት ያስቀረ ነው ተብሏል። ከዚህ በፊት በእንጨት ነው ተሰቃይተው እስከ አራት መቶ ከዛ በላይ እንጀራ ነው የሚጋግሩት። ኤሌክትሪክ ከመጣ በኋላ ደግሞ በዚህ በኤሌክትሪኩ እየጋገሩ ነበረ እና ኤሌክትሪክ ስጠፋ በጣም እየተሰቃዩ ነው። አንዳንዴ ዳቦም እናስገባለን። በትንሹ ግማሽ እንጀራም እያደረጉ ምን እያሉ እንትን እያሉ እየመገቡን ነበር። አሁን በዚህ ከተቀጠለ ጥሩ ነው። እንዲሁም ይቀጥል እያል በጣም እናመሰግነዋለን። ከመጣ ጥሩ ነው። ላለሁ ዩኒቨርሲቲ የሚጠቀመው በሜን ግሪድ ነው፣ በዋና ኤሌክትሪክ ስለሆነ ምንድን ነው ሌላ ቦታ ነው የሚጠቀመው። አሁን ደግሞ ይሄኛው የተስተካከለለት መብራት ይጠፋል የሚባለው ግምት የለም። ምክንያቱም የ24 ሰዓት ይሰራል። ጀኔሬተሩ ማለት ነው፣ 24 ሰዓት ይሰራል። ክትትል ይፈልጋል ባይዘ ክትትል አድርገው አራት ሰዓት ከሰሩበት እዚህ መስራት ይችላሉ ነው። እንግዲህ ትልቁ ነገር እንጀራው እዚህ ይጋገራል ብለን ነው እና መብራት ሁለት ቦታ ያገኛሉ ነው ትልቁ ዓላማ፣ ነው እንግዲህ ከዩኒዲፒ ጋር ሆነው የሰራው ባዮጋዝ ማለት ነው። ሌላው ፕሮጀክቱ ኃይል ካመነጨ በኋላ የሚቀረውን የፍሳሽና ደረቅ ተረፈ ምርት ደግሞ ለአርሶ አደሩ ምርትና ምርታማነት አጋዥ የሆነውን የአፈር ማዳበሪያነት ያገለግላል። አጠቃላይ 300 ሜትሪክ ኩብ ላይ ያለው ጋዝ ከተመረተ በኋላ የሚወጣው ባዮሰለሪ ሴሚ ሶሊድ እና ሶሊድ ተብሎ ሁለቱንም ለይቶ ማሽኑ ኦር ቴክኖሎጂ ድሮፕ ስለሚያደርግ አጠቃላይ ሶሊዱ ወደ ቀልዝ ኦር ወደ ኮምፖስት ተቀይሮ የከተማውን ግብርና፣ የገጠሩን ግብርና ምርትና ምርታማነቱን ለማሳደግ ኦርጋኒክ ኦር ኮንዘርቬሽን አግሪካልቸርን የሚደግፍ ስለሆነ በዚሁ አግባብም ትልቅ ጠቀሜታ ያለው ነው። አሁን በአገር ደረጃ ስንታይ በአመት ወደ 1.3 ቢሊዮን የአሜሪካ ዶላር ነው ለፈርታይዘር ብቻ ምናወጣው ለአፈር ማዳበሪያ ለዛውም፣ ሴንተቲክ ነው፣ ኢንኦርጋኒክ ነው። ይህንን ሲትዌሽን መቀየር አለብን ነው ምክንያቱም 1.3 ቢሊዮን ብር ዛሬ 1.3 ቢሊዮን ዩኤስዲ ለግዢ ብቻ ሌሎች ሎጂስቲኮች ሳይጨምር መጫን፣ ትራንስፖርት ማድረግ፣ ማውረድ እንዲሁ በመካከል ሊፈጠሩ የሚችሉ ችግሮች ባጠቃል ከግምት ሳያስገባ ወደ 1.3 ቢሊዮን አሜሪካ ዶላር ዛሬ ለኢትዮጵያ ምን ማለት እንደሆነ ገምታለንና ይሄን ህብረት መቀየር አለብን ነው በምን ኦርጋኒክ ፈርተላይዘሮችን በመጠቀም ስለዚህ ባዮሰለሪው ጠቀሜታ አለው ማለት ነው ከዚህ ጎን ለጎን እንግዲህ ባዮጋዝ አንዱ ትልቁ ጥቅም ከባዮጋዝ የሚገኘው ተረፈ ምርት ለመሬት ማዳበሪያነት እጅግ በጣም ተስማሚ የሆነ ማዳበሪያ ነው እና ከዚህ ሲስተም እንግዲህ በዓመት እስከ 1800 ቶን ማዳበሪያ ማግኘት ይቻላል። ይኸውም ደግሞ ለዩኒቨርሲቲው ለግብርናው ነው፣ በተለይ ለዕጽዋት ምርምር ላይ ከፍተኛ አስተዋጽኦ ያደርጋል ብለን እንገምታለን። ቴክኖሎጂ አዲስ ከመሆኑ ጋር ተያይዞ ከዚህ የምንወጣው ቀልዝ በየትኛው በግብርና ዘርፍ ካየን ለምሳሌ ምን ያክል ለየትኛው ሰብል ይሆናል የሚባሉ ጥናቶች ይሄ ኤቫሉዌሽን ነገሮች ይጠናሉ። ለወርፌ ስለዚህ በተለይም ለጓሮ አትክልት እና ለስራስሮች ሌሎውም እዚያ አካባቢ በጣም ፖቴንሻል ስለሆኑ የሚያግዝ ይሆናል። ይህ በሀገራችን በግዝበቱ የመጀመሪያ የሆነው የባዮጋዝ ቴክኖሎጂ በተቋማት ደረጃ ዩኒቨርሲቲ ውስጥ ቅድሚያ ተሰጥቶ መገንባቱ በመማር ማስተማሩ ዘርፍ በተለይም በመስክ የተግባር ስራዎችን ለመከወን አጋዥም ነው ተብሏል። ይሄ እንግዲህ በዋናነት ቅድም እንዳልኩት ለጊዜው ያው ለኢነርጂ ምንጭነት እንጠቀም እንጂ በዋናነት አላማ ምንድን ነው? ማስተማሪያ ፓይለቲንግ ፕሮጀክት። ይህን ፕሮጀክት ሰርቶ ማሳያ ነው፣ ማስተማሪያም ጭምር ነው። አሁን እዚህ ጋር ባዮጋዝ እንጀራ ስናደርግ የፕላንት ሳይንስ ተማሪዎች፣ ያኒማል ሳይንስ ተማሪዎች፣ ኢንቨሮንመንታል ሳይንስ ተማሪዎች፣ ኤሌክትሪካል ኢንጂነሪንግ ተማሪዎች እና ሌሎችም የራሳቸውን የሆነ ምርምርና ጥናት ሊያካሄዱ ይችላሉ። ስለዚህ አንደኛ ምርምርና ጥናት እንድናካሄድ፣ ሌሎችም እንዲማሩበት አብስኬል እንዲደረግና ሌሎች ተቋማትም በተመሳሳይ መልኩ እንዲጠቀሙ ማድረግ ስላለብን ነው። ምክንያቱም ኢነርጂ ቅድም እንዳልነው ለማንኛውም የልማት እንቅስቃሴ ወሳኝ ነው ብለናል። ለግብርናም ይሁን ለባዮጋዝም ይሁን ለኤሌክትሪሲቲም ይሁን አጠቃላይ ያሉ ስራዎች የተመገሙ የምርምር ማዕከል ሆኖ ወደፊት የሚቀጥል ስለሆነ የኢኖቬሽን እና የቴክኖሎጂ የፈጠራ ሴንተር ማዕከል ይሆናል፣ ለሌሎች ሞዴል ይሆናል፣ ፓይለት ይሆናል የሚል እይታ ነው ያለንና እጅግ በጣም ደስ ብሎኛል። ከዚህ በተጨማሪም ፕሮጀክቱ ለሀገራችን አዲስ እንደመሆኑ መጠን የእውቀት ሽግግርን በተሳለጠ መልኩ የከወነ እና በስራ ዕድል ፈጠራውም ዘርፍ ጉልህ አበርክቶ የተጫወተ መሆኑን ተገልጿል። እዚህ ስራ ውስጥ ከመጀመሪያው ከማስኖሪ ስራ ከመሬት ተነስቶ እስከዚህ ድረስ ብዙ ባለሙያዎች ተሳትፈዋል። ለምሳሌ አሁን ይሄንን ከኮንትራክተሮቹ ጋር ቁጭ ብሎ ከ50 በላይ ከማሲኖሪ ስራ የተሳተፉ ቀን ሰራተኞች ነበሩ። ይሄ ደግሞ ጋዙ እስከሚሰጥ ድረስ ያሉ ነገሮችን ግብአትን ይበትናል ሌሎቹ የሚያቀርቡ ከግቢ የሚያቀርቡ ሰራተኞች ከቁጥር መቶ በላይ ነበሩ እንደ ቋሚ የሰሩት እስካሁን ይሄ እስከሚሆን ድረስ ስለዚህም ይህ ግቢ ብቻ ሳይሆን ለመጀመሪያ ዙር ብዙ 12000 ይሄ 12000 ኩንታል ነው ይሄ ለመጀመሪያ ዙር መሙላት ያለበት ይሄንን በአጋጣሚ ማግኘት አልቻለን። እበትና በመጀመሪያ ጊዜ ስለሆነ በእበትና ጥሩ በሆነ ነገር ምትሄን ጋዝ መስጠት በጣም በሚችለው መንገድ ማቅረብ ስላለብን ግቢ ውስጥ ያለው በአጋጣሚ እበትና ሌሎች የቆሻሾች አቅርቦትም አናታ ነበር። ስለዚህም ከጎረቤትም ጭምር ዴሪ ፋርም ካለበትም አካባቢ በግዢ መልክም በቀን ሰራተኛ ተሰብስቦም ጭምር መቶ ነው እዚህ የገባው ስለዚህ ዩኒቨርሲቲው ብቻ ሳይሆን አካባቢ ያሉ ማህበረሰብ የዚህ ፕሮጀክት ተጠቃሚ ናቸው። የዋና ኤነርጂ ሚኒስቴር በዚህ ፕሮጀክት ላይ ትልቅ የእውቀት ሽግግር አድርጓል። ከዚህ በኋላ ኤክስፐርቶቻችን ይሄን የባዮጋዝ ቴክኖሎጂ በተቋማት አካባቢ በሀገራችን በሚገኙ ሌሎች ተቋማቶች ለማስፋፋት የራሱ የሆነ ጥረት ያደርጋል። ወደፊትም እንግዲህ ምናልባት ለሚቀጥለው አመት ፕሮጀክት ፕሮፖዛል አዘጋጅተናል። ምናልባት ተጸደቀልን አስር የዚህ አይነት የባዮጋዝ ቴክኖሎጂዎች በተለያዩ የሀገራችን ክፍሎች ለመገንባት እቅድ ይዘናል። በቀጣይም ታዲያ ይህንን የተቋማት ባዮ ጋዝ ቴክኖሎጂ የበለጠ በሀገራችን እንዲተገበርና በታዳሽ ኃይል ልማቱ ዘርፍ ትርጉም ያለው ለውጥ እንዲመጣ ሁሉም ተቋማት ትኩረት ሰጥተውን ሊሰሩበት ይገባል ተብሏል። በተለይ የሀገራችን ከፍተኛ የከብት ሀብት አለ በተቋማትም በቤተሰብም ደረጃ። ስለዚህ ይሄ ቴክኖሎጂ ወደፊት አስፋፍተ ነው። በተጨማሪ በከተሞችም አካባቢ በገጠር ብቻ ሳይሆን ከተሞችም አካባቢ ቆሻሻ በዚህ መንገድ አስወግደው ቆሻሻን ወደ ጥቅም መቀየር የሚቻልበት ሁኔታ አለ ማለት ነው። ይህንን ቴክኖሎጂ በቀጣይ የተለያዩ ተቋማት የተለያዩ ዩኒቨርስቲዎች፣ ጤና ጣቢያዎች፣ ጤና ኬላዎች፣ ቦርዲንግ ስኩሎች እንዲጠቀሙት ጭምር ምልክት ለማስተላለፍ እፈልጋለሁ። አመሰግናለሁ።